ከሆነ በአብ በወልድ በመንፈስ ቅዱስ ስም፣ ጾመ ሐዋርያት የሐዋርያት ጾም የእኛም ጾም ነው! የሐዋርያትን አስተምህሮ የምትከተል ቅድስት ቤተ ክርስቲያን ሁሉ በሥርዓት እንዲሆን ስለሚገባ ለጾምም ሥርዓት ሠርታለች። በዚህም መሠረት ሰባት የአዋጅ አጽዋማትን አውጃለች። ከእነዚህም መካከል ጾመ ሐዋርያት፣ የሐዋርያት ጾም ወይም በተለምዶ ሥሙ የሰኔ ጾም አንዱ ነው። ይህም ጾም ቅዱሳን ሐዋርያት የሥራቸው መጀመሪያ አድርገው ስለጾሙት አስቀድሞ የጰንጤ ቆስጤ ጾም ወይም የደቀ መዛሙርት ጾም ይባል ነበረ። ከኒቅያ ጉባኤ በኋላ እስከ ዛሬ የምንጠቀምበትን የሐዋርያትን ጾም የሚለውን ስያሜ አግኝቷል። ሐዋርያት የጾሙት ጌታችን መድኃኒታችን የኢየሱስ ክርስቶስ እንዲጾሙት አስተምሯቸው ስለነበረ ነው። ቅዱስ ማቴዎስ በጻፈው እኛ ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው? ብለው በጠየቁት ጊዜ ሚዜዎች ሙሽራው ከነሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነሱ የሚወሰድበት ወራት ይመጣል በዚያን ጊዜም ይጾማሉ። ማቴዎስ ምዕራፍ 9 ከቁጥር 15 እስከ 16 በማለት እንዲጾሙ አዟቸዋል። ይህንን አብነት በማድረግ ሐዋርያት ወንጌልን የሚሰብኩትን ዲያቆናትና ቀሳውስት የሚሾሙት በጾምና በጸሎት ነበር። የሐዋርያት ሥራ ምዕራፍ 13 ከቁጥር 3 እስከ 4 እንዲሁም 25። የሐዋርያት ጾም በሦስተኛው መቶ ክፍለ ዘመን በተጻፈው መጽሐፈ ድዲስቅሊያ፣ በአራተኛው መቶ ክፍለ ዘመን በተጻፈው መጽሐፈ ቀለሜንጦስ፣ እንዲሁም ቅዱስ አትናቴዎስ ለንጉሥ ቁስጥንጥኖስ በጻፈው መልእክቱ ላይ ተብራርቶ ይገኛል። ስለሆነም መጽሐፍ ቅዱስ በሰፊ በሰፈረውና በቆጠረው ባስረከቡት ሐዋርያት አበው መሰረትነት የኦርቶዶክሳዊ ቤተ ክርስቲያን ምዕመናን ሁሉ የመታዘዝ ምልክት የሆነ የሐዋርያትን ጾም እንጾማለን። ጾመ ሐዋርያት ቅድመ ጰራቅሊጦስ ቀደምት የቤተ ክርስቲያን መጻሕፍት እንደሚያስረዱት ቅዱስ ቅዱሳን ሐዋርያት ከጌታችን ዕርገት እስከ ኀምሳኛው ቀን ወይም ለአስር ቀናት ድረስ በጾምና በጸሎት ይቆየ ቆይተዋል። እነዚህም አስር ቀናት የጾሙት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ እያለ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል፤ እርሱም ዓለም የማያውቀውና የማያየው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ወላጅ እንደሌላቸው ልጆች አልተዋችሁም ዮሐንስ ምዕራፍ 14 ከቁጥር 16 እስከ 18 ብሎ የሰጣቸው ተስፋ እየተጠባበቁ ነበረ። ይህንን ጾም በመጾም ሐዋርያት ጸጋ መንፈስ ቅዱስ ለመቀበል ራሳቸውን አዘጋጅተውበታል። ዛሬም ካህናት ክህነት ከመቀበላቸው በፊት፣ አዳዲስ ተጠማቂዎችም ከጥምቀት በፊት እንዲሁም ክርስቲያኖች ሁሉ ቅዱስ ሥጋውንና ክቡር ደሙን ከመቀበላቸው በፊት የሚጾሙት ይህንን አብነት አድርገው ነው። የመንፈስ ቅዱስ ጸጋ ለመቀበል ራስን በጾምና በጸሎት ማዘጋጀት ያስፈልጋልና። ጾመ ሐዋርያት፣ ድኅረ ጰራቅሊጦስ ሐዋርያት መንፈስ ቅዱስን ከተቀበሉ በኋላም ጾምን ያገለ የአገልግሎታቸው መጀመሪያ አድርገውታል። ሐዋርያት የመንፈስ ቅዱስ ጸጋ ከተቀበሉ በኋላ የጾሙት ስለ ሁለት ዓላማ ነው። አንደኛው ስለተሰጣቸው ጸጋ መንፈስ ቅዱስ አምላካቸውን ለማመስገን ሲሆን ሁለተኛው ደግሞ በዓለም ሁሉ ዙረው ለሚሰብኩት ወንጌል ራሳቸውን ለማዘጋጀት ነው። ስለዚህም ነው መንፈሳዊ አገልግሎትና ስብከት የዚህ ጾም አንኳር ነጥብ የሆነው የሆኑት ሐዋርያት መንፈስ ቅዱስ ከወረደላቸው በኋላ መጾማቸው ጌታችን ኢየሱስ ክርስቶስን አብነት አድርገው ነው እርሱ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ መንፈስ ቅዱስ በርግብ አምሳል ጌትነቱን ለመመስከር ከወረደ በኋላ ሳይውል፣ ሳያድር ወደ ገዳመ ቆሮንጦስ ሄዶ በዚያ አርባ ማዓልትና አርባ ሌሊት ጾሞልና እነሱ ደግሞ ኃያል የሆናቸው ዘንድ ጸጋ መንፈስ ቅዱስ በበዓለ ጰራቅሊጦስ ዕለት ከተቀበሉ በኋላ ጾምን ይሰራል የስራቸው ሁሉ መጀመሪያ አድርገው አድርገውታል። አንዳንድ አንዳንድ መዛግብትም በመጀመሪያ ዘመናት የሐዋርያት ጾም የሚጀምረው ከጲራቅሊጦስ አንዱ ሳምንት በኋላ ነበር ይላሉ። ከዚያም 258 ዓመተ ምህረት ከበዓለ ጲራቅሊጦስ እስከ ሐዋርያት በዓል ወይም ሐምሌ አምስት ድረስ እንዲሁም አባቶች ደነገጉ በማለት ያስረዳሉ። ይህንንም የተረዱት የቅዱስ ጳውሎስ እና ቅዱስ ጴጥሮስ በኒሮን ቄሳሪ በሮም አደባባይ በሰማዕትነት የተቀበሉበት ዕለት አብሮ ለማሰብ እንዲረዳ ነው በማለት ያጠናክሩታል። መጽሐፈ ዲዲስቅሊያ ደግሞ ሐዋርያት አርባ ቀን እንዲጾሙ ከዚያም በኋላ ቅዱስ ጴጥሮስ እግራቸውን አጥዋቸዋል አጥቧቸዋል ለስብከተ ወንጌል እንደተሰማሩ ያስረዳል። እናንተ ስትጾሙ እና አንተ ግን ስትጾም፣ መድኃኒታችን ኢየሱስ ክርስቶስ ጾም የሚፈቅድ ብቻ ሳይሆን ትእዛዝ መሆንንም ለሐዋርያትና ለሚመለከተው ሕዝብ ሲያስተምር፣ ስትጾሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጾመኛ ልታዩ ፊታችሁን ያጠፋሉና እውነት ላችኋለሁ ዋጋችሁ ተቀብለዋል። እናንተ ግን ስትጾሙ በስውር ላለው አባትህ እንጂ እናንተ ጾመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጽ ይከፍልሃል። ማቴዎስ ምዕራፍ 6 ቁጥር 16-18 ብሏል። በዚህም ትምህርቱ እነሱ የሚወደውን ጾም ምን አይነት እንደሆነና እንዲሁም የማኅበርና የግል ጾም መኖሩን እናንተ ስትጾሙ እና አንተ ግን ስትጾም ብሎ ለይቶ አስተምሯል። በእግዚአብሔር ዘንድም የተወደደ ጾም እንዴት አይነት እንደሆነ ነቢያት አስቀድመው የበደል እስራት ትፈቱ ዘንድ የቀንበርንስ ጠፈር ትለቅቁ ዘንድ የተገፉትን አርነት ትሰድዱ ዘንድ ቀንበሩንም ሁሉ ትሰብር ዘንድ አይደለምን? እንጀራህንስ ለተራበ ትራ ትቁርስ ዘንድ ስደተኞችን ሆድ ድሆችን ወደ ቤትህ ታስገባ ዘንድ የተራቆትንም ብታይ ታለብስ ዘንድ ከስጋ ዘመድህም እንዳትሸሽግ አይደለምን? ብለው ጽፈዋል ኢሳይያስ፣ ምዕራፍ 58 ከቁጥር 6 እስከ 8። መቼም የማይጾሙና መቼ የማይበሉ በቤተ ክርስቲያናችን ትምህርት መቼም የማይጾሙ ወይም ሁልጊዜም የሚበሉ የሚበሉ ነገር አሉ። እነዚህም በጾምም ይሁን በፍስክ የሚበሉ ወይም የሚደረጉ ናቸው። ከእነዚህም መካከል የሕያው እግዚአብሔር ቃል መመገብ ለእነሱና ለቅዱሳኑ ምስጋና ማቅረብ መልካም ነገርን መስማት፣ ማየት ማሰብ፣ መናገር፣ መስራት ይገኙበታል። አንድ ሰው ሁልጊዜ እግዚአብሔር ቃል መመገብ ምስጋናውም ምግብ በማድረግ ይኖርበታል። ትዕዛዙንም ዘወትር በመፈጸም ለአምላኩ ያለውን ፍቅር ሊገልጽበት ይገባዋል። ከእነዚህም ጾም ሲገባ ምግብ ተከትለው የሚገቡ ጾም ሲወጣ ደግሞ ስጋውን ተከትለው የሚወጡ አይደሉም ሁልጊዜ ሙሉ የህይወት ዘመናችን ልናደርጋቸው የሚገቡ ናቸው እንጂ። ስለዚህም ነው መቼም የማይጾሙ የተበላሹ ከነዚህም መካከል በራሱ ኃጢአት ነውና። በተመሳሳይ መቼም የማይበሉ ወይም ሁልጊዜም የሚጾሙ የሚባሉት ነገሮች አሉ። ከእነዚህም የኃጢአት ስራዎችና ወደ ኃጢአትም የሚመሩ ነገሮች ናቸው። ክፉ ማየት፣ ክፉ መስማት፣ ክፉ ማሰብ፣ ክፉ መናገር፣ ክፉ ማድረግ እና ከነዚህም የመሳሰሉ ነገሮች መቼም መብላት ወይም መደረግ የሌለባቸው ስለሆኑ ሁልጊዜ ከነዚህ መጾም ያስፈልጋል። በስህተት ከነዚህ የቀመሰ ወይም የበላ ዋናውን ጾም ከገድፏልና በቶሎ ወደ ንስሐ ሊቀርብ ይገባዋል። እነዚህ በጾም ወቅት የሚከለከሉ፣ የጾም ወቅት ሲያልፍ ደግሞ የሚፈቀዱ አይደሉም፣ በማንኛውም ጊዜ የሚጾሙ ናቸው እንጂ። ይህም እግዚአብሔር ለአባታችን አዳምና ለእናታችን ሔዋን መልካምና ክፉን ከሚያስታውቀው ዛፍ አትብሉ፣ ዘፍጥረት ምዕራፍ ሁለት ከቁጥር 18 ሲል መቼም ቢሆን አትብሉ ማለቱን እንደሆነ ያለው ነው። በጾም ወቅት በፈቃዳችን ስጋችን ስለምናደክም መቼም የማይጾሙትን የበለጠ ልናደርግ መቼም ከማይበሉት ደግሞ የበለጠ ልንከለከል እንችል ይሆናል። ይህ ማለት ግን የጾም ወቅት ሲያልፍ ወደ ነበርንበት እንመለስ ማለት አይደለም። በጾም ወቅት የነበረንን መልካም ነገር ከጾም በኋላም ይዘናቸው ልንቀጥል ይገባል እንጂ፣ በጾም ወቅት የተና ይተውናቸውን የሚጎዱ ነገሮች ደግሞ ከጾም በኋላ መልሰን ልንይዛቸው አይገባም። እንደተ እንደተው ናቸው ልንቀጥል ይገባል እንጂ። ስለዚህ በጾም ወቅት ያለንን ተሞክሮ በማጽናት መቼም የማይጾሙትን መቼም አለመጾምም፣ መቼም የማይበሉትን ደግሞ መቼም አለመብላት ይገባልና። ይህን ስናደርግ የዚህ ጊዜ ብርሃን እንደ ንጋት ይበራል፣ ፈውስም ፈጥኖ ይበቅላል ጽድቅም በፊትህ ይሄዳል፣ የእግዚአብሔር ክብር በኋላ ሆኖ ይጠብቅሃል። የዚያን ጊዜ ትጠራለህ እግዚአብሔርም ይሰማሃል፣ ትጮሃለህ እሱም እነሆኝ ይልሃል። ኢሳይያስ ምዕራፍ 58 ከቁጥር 8 እስከ 9 እንደተባለው ይሆንልሃል። የቀሳውስት ጾም ወይም ወይስ የክርስቲያኖች ሁሉ ጾም የሐዋርያ ጾም? አንዳንድ የቀሳውስት ጾም ሲሉ ይሰማል። ይህም ከአሰያየሙ ጋር የተያያዘ ብዥታን በመጠቀም ላለመጾም የሚፈልጉ ወገኖች ያመጡት አስተሳሰብ ነው። ከእነዚህ ወገኖች የሐዋርያት የሚል ቃል ብቻ በመውሰድ ጥንንት ይህንን ጾም ሐዋርያት ብቻ እንጂ ሕዝቡ አልጾመውም፣ ዛሬ ደግሞ በሐዋርያት እግር የተተኩ ካህናት ወይም ቄስ ናቸው እና ጾሙም የነሱ ነው ሲሉ ይደመጣሉ። ብዙውን ጊዜ ቀሳውስት አበክረው ስለሚጾሙትና በህዝቡም ዘንድ ይህ ስለሚታወቅ ጭምር ነው ይህ አስተሳሰብ የመጣው። ቤተ ክርስቲያን ግን ይህንን የአዋጅ ጾም ጳጳስ፣ ቄስ፣ መለኩሴ፣ ዲያቆን፣ ሰንበት ተማሪ፣ ምዕመና፣ ሳይል ባርባ እና በሰማንያ ቀን የተጠመቀና ዕድሜው ከሰባት ዓመት በላይ የሆነ ሁሉ እንዲጾመው አውጃለች እኛም እነሱን ተከትለን በስ በእነ እርሱ ስር የመመራት በሐዋርያት ላይም ያደረውን የመንፈስ ቅዱስ ጸጋና ሀብት በእኛ ላይ እንዲያድርብን በየዓመቱ ጾመ ሐዋርያትን፣ ሌሎችን አጽዋማት አክብረን መጾም እንደሚገባን በቀኖና ቤተ ክርስቲያን ተወስኗል። ፈለገ ነገድ ነገስት ምዕራፍ 15 ከቁጥር 5 እስከ 86 የሐዋርያ ጾም የኛም ጾም ነው። ሐዋርያው ቅዱስ ጳውሎስ በሐዋርያትና በነቢያት መሰረት ላይ ታንጣችኋል እንዳለ ኤፌሶን ምዕራፍ 2 ከቁጥር 20፣ በሐዋርያት መሰረትነት ላይ ለታነጸ ለእኛ ለክርስቲያኖች የሐዋርያት ጾም የእኛም ጾም ነው። የሐዋርያት ጾም ቅዱሳን ሐዋርያት መንፈስ ቅዱስ ከተቀበሉ በኋላ ስብከተ ወንጌል ለመፈጸም በየሀገሩ ከመሰማራታቸው በፊት በሁሉ ነገር እግዚአብሔር እንዲረዳቸው ጾሙን ጾመው ነው። እኛም የሐዋርያትን ጾም ስንጾም ሁልጊዜ በንስሐ ታጥበን እና ነጽተን ከእግዚአብሔር ጋር ታርቀን ቀሪ ዘመናችንን እግዚአብሔር አምላክ እንዲባርክልንና ሰላም ፍቅርን እና ጤናን እንዲሰጠን መጾም ይገባናል። ይህ የሐዋርያት ጾም በሐዋርያት እግር ተተኩ የቤተ ክርስቲያን አገልግሎት አገልጋዮችም አገልግሎታቸውን እንዲባርክላቸው ምእመናን ወደ መልካም ጎዳና እንዲመሩ የሚጸልዩበት ጾም ነው። በአጠቃላይ ባህርያ ጾም የሐዋርያት ክብራቸውና አገልግሎታቸው ይታሰባል። ይህም ጾም የምንጾመው የሐዋርያት በረከት ለመላበስ ከነሱ ድል ያደረጉትን ዓለም እንድናሸንፈው አምላካችን ለመማጸን ነው። በዚህም ጾም ሐዋርያት ሁሉንም ትተው ጌታችን መከተላቸው፣ ዓለምን ዙረው ማስተማራቸውና ስለ ቅዱስ ስሙ በጽናትና በጽብእት መከራ መቀበላቸው ይዘከራል። ምእመናን እኛ ካህናት የቅዱሳን ሐዋርያት መንፈሳዊ ተጋድሎ እያሰብን በዘመን ሁሉ በፍቅር በተዋበ የመተዛዘን ፍርሃት የራሳችንን መዳን እንፈጽም ዘንድ ፊልጶስ ምዕራፍ ሁለት ከቁጥር አስራ ሁለት ጾምን በመጾም ጸሎትን በመጸለይ ከእግዚአብሔርና በንጹፍ ደግሞ ከዋጃት ቅድስት ቤተ ክርስቲያን ጋር ያለንን ፍጹም አንድነት ልናጸናና ራሳችንን ከኃጢአት ከበደል አርቀን በመታዘዝ ጸጋ የጾምን በረከት ልንቀበልበት ይገባል። ለዚህም እግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን ሐዋርያት ጸሎት ይርዳን፣ አሜን። ስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክብር። ይቆየን።